እውነት ከሆነ ነው ግን ማለት ነው። እውነት ከሆነ በቃ ማለት በጣም ነው ማከብርሽ በጣም ነው መወድሽ። በፊትም ታውቂያለሽ። ከእሷ ፍትህ አይደለም እኔ እንደውም ለመጀመሪያ ጊዜ ሙኒራን እኔ በጣም ነው የምወድሽ፣ ምናምን የምላት እንጂ ከእሷ ጀርባ ነው ሙኒራ በጣም እንደምትመቸኝና ጥሩ ልጅ እንደሆነች ማንም ያውቃል ማለት ነው። ለሁሉም ሰው ነው የማወራው በጣም አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ እናንተ? ደህና ናችሁ ወይን? ያለውላችሁ ደህና ነኝ እንግዲህ። ሰይድና ሮዛ በስተ መጨረሻ ቀለበት አሰሩ። በጣም ነው ያዘንኩት፣ ቀለበት ስለአስሩ እውነት። እንግዲህ በጣም የልብ ጓደኛ ናት እና ቀለበት በማሰሯ በአሁኑ ጊዜ ጓደኛ የለም እንዳትሉ አንዳንድ ጓደኛ አይጠፋም። እና ሮዛዬ እንግዲህ ማለት ነው ሰይድ ቀለበት ሊያስርላት ሮዛን ጠርቷታል። እስኪ ከኔ አፍ ከምትሰሙ የተወሰነውን ፓርት እንየው ማለት ነው። እንግዲህ ከዚህ በፊት ለእኔ ማስጠንቀቂያ ወይም ደግሞ ማስፈራሪያ ልከውልኝ ነበረ፣ ሳይድ እና ሮዛ ማለት ነው ሮዛም ካልመጣሽ አገባዋለሁ ብላ ሳያሱም ደግሞ ካልመጣሽ ምናምን እያለ አሳምሮ አጣፍጦ ምናምን ሲተረጓጉም ነበረ ማለት ነው። እንግዲህ እንግዲህ እኔን ካስፈራሪ በኋላ እንግዲህ እንግዲህ ያበዛው ደግሞ ዛሬ እኔን ካስፈራሪ በኋላ ምን እንደተፈጠረና ሳይድ እነሱ ጋር እሷ ጋር ጠርቷት ምን እንዳለች ሮዛ፣ አብረን ስለ ሱመያ የምናወራ መስሏት ነው። ሱመያ ያለች ሱመያ በጣም አዝናለች ነው የምትለው በስልክም እንደነገረችኝ፣ በአካል ከመገናኘታችን በፊት በአካል አሁን የተገናኘ ነው ከነጋ በስልክ እንዳለችኝ ከሆነ ሱመያ በጣም አዝናለች የሰራችው ቪዲዮ ላይ አይኗ ይቀረ ብሏል ነው በጣም አዝናብኛለች አዝኘብሻለሁ ምናምን ስትል ነበር እዛ ላይ። በደንብ ባየችና ሰው ማስተረጎመች አማርኛ የሚችሉ አጠገቧ ስላሉ። በጣም አዝናብኛለች እና ከፍቷታል እኔ እናንተ በመገባታችን ብላለች። አሁን ምን ለምን አታለች ሮዛም ነው ብላታለች። አንቺ ከመጣሽ አርጊል አርጊልኝ የምትይኝ ነገር አደርጋለሁ እ ብላለች ማለት ነው። ሱመያም ደሞ እንዳዘነችና አዝንብሻለሁ፣ አንቺ እህቴ ነሽ፣ አብረን በልተን ጠጥተን ምናምን ስትለኝ ነበር አለች። አብረን በልተን ጠጥተን እንዴት በላይ ላይ እንድታረጋለሽ ምናምን ስትለኝ ነበር አለች። በቃ አሁን የራሷ ጉዳይ ነው ገባሽ? የራሷ ጉዳይ አይደለም የኔ ራሴ ጉዳይ ነው። የራሷ ጉዳይ አይደለም፣ ያንቺ ራስ ጉዳይ። አዎ እኮ ጉዳዩ የምንጋባው እኔ እኔና አንቺ ነን፣ የኛ ጉዳይ ነው ግን ያኛው ደግሞ የራሱ ጉዳይ ነው። ኧረ ሀራም መናደድ ሱማዬ ሀራም። እኔ በጣም ሀራም ነው የሰራችብሽ። አንቺን ማስከፋት እራሱ ሀራም ነው። እምቢ ያለች ታገስን ስላጣን ማግባት ስላለብኝ ምንም ያለው ሱማዬ አልመጣም እንዴ ያለው ምርጫ እሱ ስለሆነ በቃ

አሁን ሱመያ አሳዝናኝ ነው። አልቅሽ የነበረ ቪዲዮ አይቼ ሱመያ አንቦ ቀርብ ብሏል ምናም ስትል ነበረ። ስለዚህ አሁን በቃ ከሱመያ ጉዳይ እንውጣ። የሱመያ ነገር አለቀ በቃ ራሱ ጉዳይ ካሁን በኋላ ምንም እሷ መታት በጥብጥሽም ተጋቡና ሰርጋችሁ ላይ ወይ እና ይዋለን ይመጣለው ምናም ብላለች። ሰርግ አታረጉም ግን ተጋብታችሁ አንድ ላይ መኖራችሁ አይቀርም አያለሁ ብላለች አይደለ። ስለዚህ ዛሬ እኔ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ አለኝ? የሚገርም ሰርፕራይዝ አለኝ? እውነት ነው? አንቀ አይንሽን ትጨፍኝና? አዎ ሰርፕራይዙን አውጥቼ እሰጥሻለሁ ማለት ነው። እህ? እሺ እኔ ባልሽ ደስ ብሎሻል? አዎ ወጣ መተናገር ያለው እቺ ልጅ በደስታ ቡም ማለት ነው። ተፈነዳለች። ያዘጋጀቱን ስታይ እች ልጅ በደስታ ቡም ማለቷ የማይቀር ነው። በቃ ተፈነዳለች አዎ ተፈነጃለሽ ማለት ነው። የሱመያል መያል ቪዲዮ አይቼ አለቀስኛለች። እውነት ለመናገር የኔም ቪዲዮ አይታ ሳይድ እንዳወራው ተርጓሚ ያስፈልጋት፣ ምክንያቱም መስማት ስለምችል ማለት ነው። ማውራት ነው የሚከብዳት እንጂ ያው፣ ለዚህ ያክል የሚተረጉምላት አይደለችም። በፊት ራሱ የተወሰነ ትሰማ ነበረ። አሁን ደግሞ እንደዚህ ካወራች መስማት ትችላለች ማለት ነው። እና በተረፈ እውነት ሙኔራ በጣም ነው የማመሰግነው፣ የኔ እናቴ፣ የኔ ቆንጆ። እውነት ሌሎቹ ጓደኞቼ ቢሆኑ ማለት ነው በአንድ አፍ ነው እኔ የልብ ራሱ የምላቸው በአንድ አፍ ነው። ሳይድን ለአግባችሁ ገና ብሎ ሳይጨርስ ገብተዋል እነሱ ቀድመው ማለት ነው። ግን አንቺ በቃ እንጃ እኔ ለእኔ ብለሽ ራስሽን እኔ እውነት ከሆነ ነው ግን ማለት ነው። እውነት ከሆነ ነው እውነት ከሆነ በቃ ማለት በጣም ነው የማከብርሽ፣ በጣም ነው የምወድሽ። በፊትም ታውቂያለሽ። ከእሷ ፊት አደለም እኔ እንደውም ለመጀመሪያ ጊዜ ሙኒረ እኔ በጣም ነው የምውድሽ ምናምን የምላት እንጂ ከእሷ ጀርባ ነው። ሙኒረ በጣም እንደምትመቸኝና ጥሩ ልጅ እንደሆነች ማንም ያውቃል ማለት ነው። ለሁሉም ሰው ነው የማወራው። በጣም ጥሩ ልጅ ናት፣ ስርዓት ያላት በቃ ማለት ሰው ማስቀየም ሰው ማስከፋት የማትፈልግ ልጅ ናት እና እኔ በጣም ነው የምወዳት። ከኔ በላይ ደግሞ አለ የወደድሽ የኔ ቆንጆ በተረፈ ግን ያው እውነት ለመናገር ከሆነ ሳይድ እንዳታገቢ አልኩሽ። ያው ለእኔ ብዬ እኮ አደለም፣ ያው ለእኔ ብዬ ሳይሆን እንዳትጎጅ ነው እንዳትጎጅ ነው። ለምን እኔ በጣም ስለመወድሽ፣ እንደ እህቴ ስለማይሽ፣ በቃ ማለት አሁን በዚህ በአንድ ዓመት ውስጥ እንኳን አይ ስንት ሴት በቃ አንዷ ላግባ ስትለው፣ አንዷ ልደግ ስል ስትለው፣ በቃ ገና ሳይድ የራሱ እየተረጋጋ ህይወት ላይ አይደለም አንቺንም እርግጠኛ ነኝ የሚያገባሽ ወይኔን ለማናደድ ነው ወይ ሁለቱን ለመበቀል ነው እንጂ አፍቅሮሽ ምናምን ምናምን አይደለም። ሲፈጠር የሚያፈቅር ልብ ራሱ ያለው አይመስለኝም። እና ለማንኛውም ማለት ነው አንቺ እንድትጠነቀቂ ስለምወድሽ። ቆንጅዬ ነሽ እንዴ ምን ያንስሽና፣ የልጆች አባት አፍፍ አግብቶ የፈታ ስንት ጊዜ የምታገቢ እን ምን እንዳለብሽ። ቆንጅዬ ነሽ፣ ከየትም ባል ይመጣልሻል። አይደለም ከሀገር ውስጥ ከሀገር ውጭ ይመጣልሻል። ተረጋግተሽ ቀስ ብለሽ ነው ማግባት ያለብሽ፣ እንጂ ገና ለገና ሳይድን ስለምታቂው ወይ ደግሞ እንደ ወንድም ስለምታየው ምናምን ነገር ምን በወጣሽ እንደ በኋላ አንችን ራሱ ያሰቃይሻል። እንደ አንችም እኮ አንተ ልጆች ምናምን አንችም እኮ አግብተሽ ፈተሻል እያለ ቁም ስቅልሽ ነው የሚያሳይ። ስለዚህ እንደኔ እንደኔ ይቅድብሽ ባይኔ ማለት ነው እና ማለት ነው በጣም ጥሩ ልጅ ስለሆነች ነው ያው እንግዲህ ጨከና ከተጋባች ምድ ምንም ማድረግ አልችልም። እንግዲህ እዚህ ጋር ሰርፕራይዝ አለሽ ምናምን እያላት ነው ማለት ነው። እንደገና ደግሞ አንድ ነገር ማለት ነው፣ ቆይ ከቪዲዮ በኋላ አወራለሁ ማለት ነው። እንደውም ቪዲዮውን ጨርስ፣ በቃ ጨፍኝና አይንሽን ተስተካክ እና ሰርፕራይዝ አድርግሻለሁ

ያው እምቢ እንዳይታይ ነው ማለት ነው። ጠላት ደስ እንዳይለው ብዬ ነው፣ ቪዲዮ ላይ እንዳይታይ ብዬ ነው በሻርፕ እንደዚህ ያለቀስኩት እንጂ። እያለቀስኩ የነበረ ማለት ነው። ሙድ እያያዝኩ እንዳይመስላችሁ ብዬ ነው። ለማንኛውም ማለት ነው፣ እውነት ለመናገር ከሆነ ማለት በጊዜ መንቃቱ አሪፍ ነው። እኔ እንዳታገቢው አላልኩም፣ በእርግጥ እንዳታገቢው አላልኩም። ግን ሙኔራ ልቧ ንጹህ ስለሆነ በጣም ጥሩ ልጅ ስለሆነች ሳይድን ደግሞ አንድ ሰው በባልና ሚስት ሆናችሁ ስታወትና ጓደኛ ወይም ደግሞ እንደ ወንድም እንደ ቤተሰብ ሁናችሁ ስታውት፣ አንድ አይደለም አይደል? አንድ ልጅ እኮ እንግዲህ እናት እናት ማለት የሚሰጣትን ቦታ ሁላችሁም ታውቃላችሁ፣ እናት ምን ያክል እንደሆነች ማለት ነው። ግን ከእናት በላይ ሚስት ናት የልጇን ጸባይ የምታውቀው ማለት ነው። ሌላ የማታውቀው የልጇ ጸባይ ይኖራል። ፍጹም ያልተገናኘ ልጅሽኮ እኮ እንዲ ያድርጎኛል ብትል፣ እረ ስለማ ልጅ ነው የምታወሩ ስለየትኛው ነው ማለት አንቺ አገባሹ የትኛውን ነው ብላ እናት ግራ ልትጋባውሉ ትችላለች ማለት ነው። ስለዚህ እኔ የዚያን ያክል ስለማቀው አቶ ሳይድን ለራሷ ብዬ እኔ የምነግራት ማለት ነው ለሙኒራ ለሮዛ ብዬ ነው እና ምንድን ነው አሁን እሷ ማለት ሳታገባው መንቃቷ አሪፍ ነው። ምክንያቱም ከገባችበት በኋላ ወይኔ ሱመያ እንዲህ ብላይ ነበር ያችኛዋም ስትመከር ስትዘከር በጀሮ ዳባ ልበስ ብላ ገብታ ነው እንደዛ ስቃዋን በልታ በቀኝ ብላ የወጣችው ማለት ነው። ስለዚህ መጀመሪያ ስትመከር ተይ ስትባል ተታቢ ኖሮ የእሷም ህይወት ምስቅልቅሉ ያወጣም ስለዚህ እኔ ይቺን ህይወት እንደዛ እንዳይደርስባት እየታደኳት ነው እንደውም ታመሰግነን የሚገባው ማለት ነው። ለምን ምን እንደሚያደርጋት ስለማቅ ነው እና በጊዜ ራሷ አውቃ ገብቷት ሁሉም ነገር ለእኔም ብላ ሆነ ሆነ ለማንም ብላ ሆነ ሳይድን መቷ ለራሷ ነው የሚጠቅማት፣ ለራሷ ነው። እንኳን ያልገባውኝ ለካን እንደዚህ አይነት ሌላ ትዳር አዘጋጅተልኛል አልሐምዱሊላ የምትልበት ጊዜ ይመጣል ማለት ነው። እንደገና ደግሞ ማለት ነው ኮመንት ላይ ያየው ነበር ሳይድ ስር ማለት ነው ቀንታ ነው የመጣችሁ ምናምን ምናምን ብዙ አስተያየት አለና። እኔ ቀንቼ አይደለም የሄድኩት፣ ቀንቼ ሳይሆን ሳይድን የሚያገቡትን ሴቶች ያችኛዋን ቀንቼ አይደለም። ያው ሁላችሁም ለምን እንደሄድኩት አውቃላችሁ። ግን ሳይድን ለሚያገቡት ከሳይድ እያዳንኳቸው ነው ሴቶች። ለሳይድ ቀንቼ ሳይድን እየተከላከልኩ ሳይሆን ሴቶቹን እየተከላከልኩላቸው፣ ለሴቶች እኔ አሁን እኔ ሴቶች ራሱ ሊከፍሉኝ ይገባል። ለነሱ ጠበቃ ሁኜ ነው ማለት ነው። ምክንያቱም ከሳይድ ከሚያደርጋቸው ነገር ከሚያደርስባቸው በደል ካገባቸው በኋላ ምን እንደሚያደርጋቸው ስለማያውቅ ከዛ በደል ማለት እንዲተርፉ እያደረግኳቸው ነው ማለት ነው። ስለዚህ ቀንቻ አይደለም። ራሱ እኮ ነው የሚፈልገኝ አሁን እዚህ ቦታ ነው ያለውትና ብዬ ደውልለት ሩጦ ይመጣል ራሱ ራሱን ይመጣል ራሱ ነው እየፈለገኝ፣ እየፈለግኩት አይደለም። ሳይድን ከመጀመሪያም ከሀገር ለሀገር ሲሯሯጥ የነበረው እሱ እንጂ እኔ አይደለሁም። ስለዚህ እኔ ቀንቼ የሚሄድበት ምክንያት ምንም የለው። አሁን ከዚችኛዋም ጋ ችኛዋንም የፈተዋት ለእሷ ብዬ ነው ምናምን እያለ አይደለም። አሁንም ደግሞ በቃ እሷ አንተውና እኔ ጋ በቃ እንዲ እንዲ እንዲ ነው ብለው ይስተካከልና ይመጣል። ግን እኔ ስለማልፈልግ ነው እኔ አልፈልግም። እንደዛ እሱም እንዲመጣ እኔም መደወል አልፈልግም ማለት ነው። እና ምንድን ነው ቀንቻ አይደለም ለማለት ያክል ነው። ቀንቻ አይደለም እኔ ለሴቶች አዝኜ ነው። ይህን ያክል ነው። ልቤ በጣም የሚያዝን ልብ ነው ያለኝ። እና ምንድን ነው እሱ እንግዲህ ሮዛዬ በጊዜ ቁርጥሽን አውቀሽ እንደማያዋጣሽ መሆኑን አውቀሽ ራስሽ መታወሽ በጣም አሪፍ ለምን? ምክንያቱም ከገባሽበት በኋላ ምን እንደሚደርስብሽ ታውቂያለሽ። ለምን? ከኔ የበለጠ አንቺ በቅርብ ነሽ፣ ሳይሄድ ሁሉን ነገር እንደሚያማክርሽ አውቃለሁ። ሁሉን ነገር ይነግርሻል። ብዙ ነገር አንቺ በዛ በዛ ነው የምታውቂው። በቃ እንደዚህ ነው እንደዚህ ነው የምታደረጊውን ነገር ትነግሪዋለሽ፣ እሱም ይነግርሻል። በዛ ስላየሽው ጥሩ መስሎሽ ነው የወደድሽው እንጂ ብትገቢበት ሌላ ሌላ ዓለም ውስጥ ነው የምትገቢው። ሳይሄድ በፊት የማወራው የት ነበር እሱ ሰው የት ሄደ? እስከምትድረስ አይገናኝም ማለት ነው። እንደዚህ ናቸው እንደዚህ ነው የሚባለው እንደዚህና ይሄ ናቸው። ስታገቢውና አሁን ስታወሪው አንድ አደለም ለማለት ፈልጌ ነው። እና ኔ ቆንጆ አንቺ ሲፈጠር እንድማታደርጊው አውቃለሁ። ለምን በጣም ጥሩ ልብና ያለሽ ስነስርዓት ያለሽ ልጅ ነሽ። በጣም ነው የምወድሽ እኔም ታውቂያለሽ እውነት ለመናገር ይህንን ደጋግሜ፣ አንድ ሰው ደጋግሞ ሲናገር ውሸት ነው የሚባለው፣ ግን ደጋግሜ የማወራው እውነት ስለሆነ ነው። አሁን ዩቲዩብ ላይ አወራሁት እንጂ በፊትም የማወራው ነገር ነው። እሷም ስለምታውቅ ነው። አሁን ቢሆን ብድግ ብዬ እወድሻለሁ እኔ ምናምን ምናምን ያልኳት ለማስመሰል እንደሆነ ይገባት ነበር። ግን ረጅም አመት እዛ አብረን ስለቆየን እኔና ሙኒራ አንድም ቀን ተቃይመን አናውቅም። ቤት ትሄድ ትመጣለች፣ ትውላለች፣ ታድራለች እኔ የምሄዳለው እሷ ጋር ማለት ነው። በዛ መሀል ውስጥ አንድም ቀን ተደባብረንም ተነጋግረንም አናቅ። ለዛ ነው እሷም እሷ ማለት እኔ አሁን በጣም ነው የምወዳት በጣም ነው እንትን የምላት ምናምን ስል የውሸት ያልመሰላት አሁን አሁን አሁን ደርሼ እንደዚህ አሁን ሳይድ ጋር ስትሄድ ብዬ ቢሆን ያስታውቃል እኮ የሆነ የምታሽቃብጡት ነገርና እውነት ነገር ሲሆን እውነት ነገር ያለውን ነገር ልብ ያለውን ነገር ያው አንዳንዴ ብዙ ጊዜ ልባቸው ያለውን ነገር ስታወጡት እሸት ይመስላል። እና እንደዛ ቢሆን ኖሮ ያው እሷ ታውቃለች ለማለት ያክል ነው። የእውነት እንደሆነ በደንብ አድርጋ ልቧ ያውቃል። ሙኒራ ማለት ነው። እና እንደምወዳት እንደማከብራት በጣም በልቤ ውስጥ ቦታ ስላላት እንዳላትም ስለምታውቅ ነው። አሁን አላገባም ሶመያ እኔን ትወደኛለች ብላ ያለችው ማለት ነው እሷም እንደምትወደኝ አውቃለሁ፣ አልጠራጠርም ማለት ነው። ምክንያቱም የማትወድ ሰው ረጅም ጊዜ አብሯቸው አይኖርም እና እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንዳንዴ እኮ የሆነ ይሆናል ብላችሁ የሆነ አሁን ለምሳሌ እኔን ትታ እሱን ብታገባ ለትዳሩ ላይሆን ይችላል ሊፈርስ ይችላል ያ ትዳር። ምናልባት እሷን ካገባት በኋላ እኔና ሳይድ ምናልባት ብንታረቅና ብንመለስ፣ በዚህ መሀል እኔንም ነው የምታጠው፣ እሱንም ነው የምታጠው። ስለዚህ የወሰነችው ውሳኔ እውነቷን ነው። ምክንያቱም ድንገት ብትታረቁ እንኳን እያለች ነበረ ማለት ነው። ስለዚህ ድንገት ብንታረቅ ሁለታችንም ታጣለች። እኔም እንደ ፊቷ አልሆነላትም። ምክንያቱም ከባሌ ጋር ማለት እምቢ ብየውም ቢሆን ግን ጓደኛ የሆና ስንት ነገር አሳልፋን ሳይድን አግብተው ፈተው አብረው እንደማይዘልቁ ስለማቅ ነው። ተፋተው ከዛ ከኔ ጋ እንደገና እንደ ጓደኛ እንደፊቱ ልሆንም አልችልም። ልሁን ብልም አይሆንም። ይሄ ሰው ልጅ ተፈጥሮ ነው መቼም መሆን አለ ምናምን ብዬ እዚህ ግብት ሆናለ አለም። እንደገና ደግሞ ሳይድም ጓደኛዋን ታጣዋለች ማለት ነው። እንደዛ ሁሉም ነገር አይቀጥልም። ስለዚህ የሚበልጠው ጓደኛ ነው። ግን እኔ ለዚህ ሁላ ነገር ብዬ አይደለም እውነት ለመናገር ከሆነ ገና ለገና መለሳለሁ ብዬ ሳይሆን፣ አይ አልመለስም፣ ብፈልግ ኑሮ አሁን ማንም አይከለክለኝም፣ ወይ ደግሞ ሳይድ አልፈልግሽም አላለኝም። ስለዚህ እኔ ነኝ ያልኩት። ስለዚህ አሁን ግን ለራሷ ነው። ለምን ልጅቷ በጣም የዋህናት ትጎዳለች፣ ይጎዳታል ብዬ ነው እና በዛ በዛ ለሴቶች ለማሰብ ነው ሴቶች በማሰብ ነው ይህን ሁላ ያደረግኩት ማለት ነው። በተረፈ ወዳቸዋለሁ፣ አከብራቸዋለሁ። የዛሬ ቪዲዮ ይመስል ነበረ። አላህ በያላችሁበት ሰላማችሁን ያብዛልኝ። ለሁላችሁም አላህ በያላችሁበት ሰላማችሁን አላህ ያብዛልኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።